አፋር የበረሃው ቡና የሚመረትበት የኢትዮጵያ መሬት። ነገር ግን ብዙ ኢትዮጵያውያን ይህን የበረሃ ቡናቸውን የሚያውቁት ከውጭ ሀገራት በዶላር ተገዝቶ ማዕዳቸው ላይ ቀርቦ ሲመገቡት ነው። ለመሆኑ ይህ የበረሃ ቡና ምንድን ነው? ይህ የበረሃ ቡና ያልነው በኢትዮጵያ በተለይም በአፋር ክልል አሳይታና አፋምቦ ወረዳዎች በየዓመቱ የሚመረተው የረመዳን ጾም ወር የአፍጥር ሰዓት የገበታ ማድመቂያው ፍሬ ቴምር ነው። ግን አረንጓዴ ቴምር አለ። ቴምር የምናውቀው ይሄ ቡኒውን፣ እንደገና ደግሞ ወደ ጥቁር የሄደውን ነው የምናውቀው። እና አሁን ይሄ አረንጓዴ ቴምር እንግዲህ ፍሬ እድገቱ አምስት ደረጃዎች አሉት። የመጀመሪያው ደረጃ የሴቴና የወንዴ አባ ተራክቦ ከሰራ በኋላ እስከ ሽምቡራ ፍሬ ድረስ የሚደርስበት ደረጃ ነው። ይሄ ደረጃ አቡባክ ደረጃ ይባላል። ሁለተኛው ደረጃ ይሄ አሁን ያለንበት ደረጃ ነው። ይህ ደረጃ ኪምሪ ደረጃ ይባላል። ካሉት የፍሬ እድገቶች ውስጥ ረጅሙ ጊዜ የሚወስደው ይሄ የኪምሪ የእድገት ደረጃ ነው። ይሄ የእድገት ደረጃ እንግዲህ ፍሬው ማክሲመም ውፍረቱን የሚይዝበት ወቅት ነው። ከዚህ ቀጥሎ ደግሞ የሚኖረው የቀለም ለውጥ እና የውሃ መጠኑ እያነሰ የሚሄድበት ደረጃ ነው። ቀለሙም ወደ ቢጫ፣ እንደየዝርያው ወደ ቢጫም ወደ ቀይም ወደ ቡኒም የሚቀየሩ አሉ። ያንን ለውጥ የሚያመጣበት ሰዓት ነው። ይህ ሰዓት ሀላል የቴምር ፍሬ እድገት ደረጃ ይባላል። ሌላው ከሱ ቀጥሎ ያለው ሩታብ የእድገት ደረጃ ይባላል። እነዚህ ከሀላል ጀምሮ ያሉት ደረጃዎች የውሃ መጠናቸው በጣም ዝቅ እያለና ና ጥፍጥናቸው ሞር እየጨመረ እየጨመረ የሚሄድበት ነው። የመጨረሻው ታማር የሚባል የእድገት ደረጃ ነው። በዛ ደረጃ ቀጥታ ከፊልድም ወስደን መመገብ የምንጀልበት ደረጃ ነው ደረጃ ማለት ነው። እንደ ኢሮፓያን አቆጣጠር በ2011 ዓመተ ምህረት የዓለም የምግብ ድርጅት ባወጣው ጥናት መሰረት ደግሞ ኢትዮጵያ በየዓመቱ በተለይም በረመዳን ጾም ወቅት ከ1715 ሜትሪክ ቶን በላይ ቴምር ከውጭ ሀገራት ታስገባለች። ይህ ቁጥር ደግሞ በአሁኑ ወቅት ከፍ እንደሚል ግልጽ ነው። በሌላ በኩል ደግሞ ሀገሪቱ የቴምር ምርትን በስፋት ለማምረት የሚያስችሉ ሰፋፊ ቦታዎች እንዳሏት ይነገራል። ከነዚህ ለቴምር ምርት ተስማሚ ከሆኑ የኢትዮጵያ ስፍራዎች መካከል አንዱ በሆነው በአፋር ክልል የአሳይታ ወረዳ ነዋሪው ሰይድ ሐጂ የሱፍ ከወላጅ አባቱ የተረከበውን ሰፊ የቴምር ማሳይ ይንከባከባል። በተጨማሪም ሌሎች ምርጥ የቴምር ዝርያዎችንም ተክሏል። ይህ እርሻ ላይ ተሚር ወደ አምስት ሄክታር ላይ ተሚራለ ከመዲና እና የሎካል የመጣ ተሚር አለ እሱ ወደ ሶስት ሄክታር ላይ ነው። ከሶስት መቶ በላይ ዛፍ አለ። እንደገና ደግሞ የውጭ ተሚር ሁለት ሄክታር አለ። ሁለት መቶ ሰማንያ ስድስት ዛፍ አለ። ዓለም ላይ አንደኛ የተባለ ተሚር ናቸው። አብዛኛው ማህበረሰባችን ቴምር ልምዶ አለው። በተለይ በእኛ ጋር አራትና አምስት ቀበሌዎች ላይ በጣም ልምድ አለ። ከሰማንያ ዘጠና ሄክታር በላይ የሆነ መሬቶች በቴምር ተሸፍነው አገልግሎት እየሰጡ ይገኛሉ። መጁ የእስራኤል ቴምር ታሽጎ እንትና መጥቶ ዛሬ አንድ ኪሎ ዘጠኝ መቶ ብር ነው። ቡና አንድ ኪሎ ሶስት መቶ ብር ነው። ይሄ ማለት ሶስት ጊዜ እጥፍ ማለት ነው። ይህን እኛ ለኢትዮጵያ ህዝብ ለኢትዮጵያ መንግስት፣ የአፋር ክልል ይህን ነገር ማጂክ የሆነ ነገር እጅ ላይ ያሉ ሳይጠቀሙ አረብ ኩዌት አንድ ሚሊዮን አትሞላም። ሳዑዲ አረቢያ አስር ሚሊዮን አትሞላም። ማሮኮ ሀያ ሚሊዮን አትሞላም። ይሄ ሀገሮቹ ማለት ነው። ይሄ ቴምር እየተጠቀሙ እያለ አሁን ኢትዮጵያ አዲስ አበባ ላይ አሁን ግማሽ ኪሎ ማይሞላ ቴምር አምስት መቶ አራት መቶ ሱፐርማርኬት ላይ ያየው ይሄ ሸዋ እኛም ያም ቦታ መዝጋት ነው። እኛ በዋነኛነት የሙያ ድጋፍ ነው የምናደርገው። በዚሁም ጥናቶችንም እናካሄዳለን። ምን ምን አይነት በሽታዎች ሊከሰቱ ይችላሉ፣ ምን አይነት ተባዮች ሊከሰቱ ይችላሉ የሚለውን ኦልሞስት መዝግበናቸው፣ ለነሱ ደግሞ የማጥፊያ ኬሚካሎችንም ሪከመንድ ያደረግንበት ሁኔታ ስላለ ሙያ ድጋፍ እናደርጋለን። እንደዚህ እርጥበት ኤሪያዎች ምንም ሊበግረው የማይችለው ክሮፕ እንደመሆኑ ከፍተኛ የሆነ ትኩረት ያስፈልገዋል። ከፍተኛ የሆነ በጀት ያስፈልገዋል፣ ከፍተኛ የሆነ የባለሙያ ስብጥርና የባለሙያ ውቅር ያስፈልገዋል የሚል ነገር ይሰማኛልና፣ ይሄ ነገር በሚፈለገው አግባብ ከተደረገ ለውጭ የምናወጣውን ፎሪን ከረንሲ በመቀነስ በሀገራችን ምርት ማህበረሰባችን ተደራሽ የምናደርግበት ሁኔታዎች ማስቻል የሚቻልበት ሁኔታዎች ሰፊ ናቸውና ይብለጥ መንግስት በዚህ ላይ ትኩረት ቢያደርግበት በባህሪው ፍሬሽ የምንለው ከመሬት ስር የማይወጣ ነገር ግን መሬት ላይ እየፈሰሰ የሚሄድ አዋሽ ወንዝ ሀብታችን እሱን ብንጠቀም አመቱን ሙሉ ይህንን ተክል ከውሃ ጋር የማገናኘት ስራ እንሰራለን። እንዲሁም ደግሞ ውሃ በሰጠነው መጠን የፍሬ የመስጠት እንትኑ ከፍ ያለ ስለሚሄድ ምርታማነቱ እየጨመረ ስለሚሄድ እዛም ላይ በደንብ መሰራት ይቻላል። ስለዚህ የትኩረት መስጠትና አለመስጠት ጉዳይ ሆኖ ነው እንጂ ቴምርን አይደለም ከውጭ ማስገባት፣ እኛም ወደ ውጭ የማንልክበት ምክንያት የለም። ይህ የሀገር ውስጥ ማለት ይህ ነው የሀገር ውስጥ ምርት፣ በጣም ጣፋጭ ነው። ቴምር ለሰው ልጅ ሙሉ ምግብ ከሚሰጡት ምግቦች አንጻር ስናይ ቴምር ሁሉንም ንጥረ ነገሮች በራሱ ያሟላ ሰብል ነው። ልክ ሙሉ ምግብ ማለት ስለሚቻል በዚህም ምክንያት ነው ነቢያችን ሰለላሁ ዐለይሂ ወሰለም በረመዳን ወቅት ሙስሊሙ የሀገራችን ክፍሎች ሲያፈጥሩ በቴምር ብቻ ካፈጥሩ ካፈጠሩ እንደ ሱናም ነው የሚታየው። ሙሉ ኤነርጂም ስለሚሰጣቸው በቀላሉ ከድካማቸው የሚወጡበት ሁኔታ አለው ማለት ነው። በጣም እኛ ወተት ጋር ያመከራል እኛ፣ ሰዎቹ ሁለተኛ ደግሞ በቅቤ የተሰበረ ሰው አቲንት የተሰበረ ሰው በቅቤ አድርጎ ተምር ነው የሚያበሉ። ስጋባህል ላይ በአፋር ተምሩን በየቦታ ይገባል። በወተት ጋር፣ በቅቤ ጋር፣ በስጋ ጋር ይደረጋል። ራሱ አረቦቹ ይፈልጋል። እኛ ተምር የእኛም ራሱ በጣም አስፈላጊ ነው። ለሚን ደረቅ ነው እና የበሰለ ነው። አሁን ኤርትቡን

በዓለም ደረጃ የሚመረቱ ተወዳዳሪ ተፎካካሪ የሆኑ ዝርያዎችም አሉ። አገር ውስጥ ለሚመረቱ እንትኖች ትኩረት ሰጥተን የምንጠቀም ቢሆን አርብቶ አደራችንም ከፊል አርብቶ አደራችንም የመደጎም የማበረታታት ሁኔታ ስላለ ይሄ ቢለመድ ጥሩ ነው ነው የምለው። በተጨማሪ ደግሞ እነዚህን ብርቅዬ የበረሃ ዛፎችን ለማስፋፋት ብሎም ከአፋርም ውጭ ያሉ እንደ ጋምቤ ሌላ ቤንሻንጉል አማራም፣ ኦሮሚያም ላይ ሰፋፊ በረሃማ አካባቢዎች ስላሉ ወደ እነዛ እንኳን አስፋፍተን እንድንሄድ ይሄንን ዛፍ ችግኙን የምናባዛበትን ሚንስ እንደ መንግስት እንደ ሀገር ትኩረት ሰጥተን ብንሄድ ጥሩ ነው ብዬ አስባለሁ።